ላሙ አለይኩም ወራህመቱላህ ወበረካቱ። አለይኩምሰላም ወራህመቱላህ ወበረካቱ። የኔ ጥያቄ ያለፈው ረመዳን ወንድሜም ካ በደሎ ነበር ማለት ነው። ያው ዘካና ፈጥር ይበላል። እኔ ግን እዚህ ያሉ ልጆችን አሰባስቤ እዚህ ጋ አንዱ ወንድማችን አለ። እሱ ሩዝ ፈጥሮ ብሩን አገር ቤት ይላኩት ማለት ነው። ለሶስት ሰው እንዲያከባፊ ነው። አንዱ የወንድሜ ባለቤቴ ወንድሜ የባለቤቴ ወንድም ነበረ። አንዱ የባለቤቴ ሄዶ ነበረ። ችግር የለው ዝርዝርያቸውና ምንድን ነው የፈለግሽው? እሱን እኔ ብሩን ነው እዚህ ሮስ ተፈጥሮ ከዛ የሄዱን ይለት እዛ ሀገር ቤት ብሩ ገባ። ግን እንደ ሰዎች ደግሞ የደረሰው ከዒዱ በኋላ ነው። ሩዝ መቼ ተፈጠረና? ሩዝ እኮ አላስፈጠራችሁም ብር ነው ያስፈጠራችሁት ለመሳኪኖቹ ወይንም ማዳም ጂ ደሃ ለሚባሉት ብር ነው የደረሰው እንጂ ሩዝ አልደረሰቸውም እኮ። ብር ነው የሰጠ እህል ነው ብር ነው የተሰጣችሁት እንጂ ሩዝ አልሰጣችሁም እኮ ለለሱ ከሀገር ቤት እኮ ሸምቻለሁ እኛ ለነሱ ለሶስታቸውም በቆሎ ተገዝቶ ነው በቆሎ ነው የሄደላቸው ግን ከሄዱ በኋላ ነው ከዒድ በኋላ ለምን ያው ሄሎም እስከሚገዛ ብሮም እስከሚወጣ ጊዜው ሄደብኝ ማለት ነው ግን ከሄድ በፊት ገብቷል ብሩ ማለት ነው ቢገባም በባንክ ስለሆነ እሱ ያው ሌላ ቦታ በሰዓት ለምን አላዘጋጀሽም? በሰዓት ኦዝር ካለሽ ኦዝር ካለሽ መቼም ተቀባይነት ይኖረዋል። ነገር ግን ዝም ብለሽ ችላ ብለሽ ጊዜ እያለሽ ወቅት እያለሽ ሁሉ ነገር ተመቻችቶልሽ ከሆነ ወንጀለኛ ነሽ። ላ አትመቻችልኝም። ልጆችንም ነግራችሁ ነበረ እንደው ረመዳን ስክ እንደገባ ነግራችሁ፣ እነሱ ግን ለይዱ ነው የፈጠሩት ማለት ብሎ

ሀራም ነው እዛ ሶላት ማላገጥ ሶላት ማላገጥ ሰውየው ዝም ብሎ ሶላት ሳይነይት ምንም ሳይል ሱጁድ እና ሩኩዕ ማድረግ የለበትም ኡስታዝ ወንድሜ አልተገረዘም እና ትልቅ ነው ሃያ ስድስት አመቱ

ባደሪያቸውን ፈልጉ። አምስት ጊዜ ተጠየቁ። ስለ ግርዛዛኝ በሉ፣ ፈገግ በሉ። ኢንሻአላህ አላህ የጠብቃቸው። ጦይ ይገረዝ ይገረዝ ይገረዝ። የዛሬ አመት እኔ አዲስ አበባ ሆኜ ከዛ የታክሲ ብር አንሷኝ የልጁን አላቀውም። ዝም ብሎ ከጓደኛ ጋር ብር አነሰኝ ብለን እያወራን እያለ ከኪሱ አውጥቶ አንድ ሺህ ብር ሰጠን። ከዛ ሰጥተን ሲያበቃ እኔ ደግሞ ልጁ ይህንና የሱ ሀገር አንድ አይነት ለም፣ አንታዋወቅም። ይህን እንዴት ነው ማረግለት? እንዴት ነው ማረገው? ልሽንም አያቀኝም፣ እኔም አላቀውም አሁን አንቺ ለመክፈል ፈልገሽ ነው? አይ ዋኔ ለመክፈል ፈልጌ ስልኩንም አጣሁኝ። በቃ ምንም ማድረግ አልችልም። ምን ላድርግ? እንዴት ነው ታየለኝ? ሶደቃ ሶደቃ ሲጭለት ሶደቃ ሲጭለት። አሚን ጀሚያ ደጋቂ እስቲ ስለ አሁን ስለ እንትን ላብራራላችሁ ትናንትና የተጠየቀ ጥያቄ አለ አይደለ፣ ውስጥ ያስታውሱኝ፣ የጎድ ትናንትና ሰዓት ደርሶብኝ ጥያቄ አልነበረም። እንደዚሁም ያኔ አይቼ ህላፍ ስላለው ብያቸኋለሁ፣ አይደለ አስታውሱኝ አለች። እሺ ቆይ ስለ ቀሱር ስለ ሶላት ማሳጠር ሙሳፊር ስንት ቀን ድረስ ሶላት ያሳጥራል የሚለው ነው። ሙሳፊር እንግዲህ ስለ ሶላት ማሳጠር ሙሳፊር ስንት ቀን ድረስ ሶላት ያሳጥራል የሚለው ነው። ሙሳፊር እንግዲህ ሶላት የሚያሳጥርበት የጊዜ ገደብ አሁን ተማብራራላችሁ ላይ ታገኙታላችሁ። ያው አው ግን ትንስ ድምጤ እያቆራረጠባችሁ ከሆነ አኩበሉ ሸርዐላሁ ዐዘ ወጀል ርክሰተን ቀስሪ ሶላት ሩባዕያ አ ስብሓነሁ ወተዓላ አራት አራት አራት ድርገ የምትሰገድ የሆነችን ሶላት አሳጥረን እንድንሰግዳት ስብሓነሁ ወተዓላ ደነገገ አዘዘን

ነቢዩ ዓለይሂ ሰላት ወሰላም አስራ ዘጠኝ ቀን ተቀመጡ። የቅሱር ሶላት ሩባዕያ አራት አራት አድርገን የምትሰገድን ሶላት እያሳጠሩ አስራ ዘጠኝ ቀን ተቀመጡ። መካ አዝዙሁረ ወለዓስረ ወለኢሻ ዙሁርን፣ ዓስርን፣ ዒሻን እያሳጠሩ ይሰሌ ሐረካ ዓተይኒ ኢትልክል ሙደት በዚች በዓሥራ ዘጠኝ ቀን ውስጥ

ኢዛ አቀብና ፊ ሰፈሪ ይላል እብነ አባስ እንግዲህ ሶሓበይ ነው። እኛ በሰፈር ላይ እኮ በቆየን ጊዜ ይላል ቲልከል ሙደቲ ይችን ሙዳ ቀሰርና ሶላተ ሶላትን እናሳጠራለን ሚስለ ረሱሉላሂ ሶለላሁ ዐለይሂ ወሰለም ልክ እንደ ነቢዩ ዐለይሂ ሰላቱ ወሰላም ወኢንዚድና ፊ ኢቃመቲና አለ በመቀመጣችን የጨመርን እንደሆን አንቲ ሰዓተ አሸረ የውመን ከአስራ ዘጠኝ ቀን የጨመርን እንደሆን አትመምነት አትመምነሶላ ሶላትን ሞልተን እንሰግዳለን። አለን አለን ዱነቀስሪን ካናሳጥር አለን ወሃዳ ቀውሎ ብኑ ዓባስ ረዲየላሁ ዐንሁማ እና ይሄ ነው እንግዲህ በንደዚ አይነት መልኩ ሶላትን ሙሳፊር የሚያሳጥረው አስራ ዘጠኝ ቀን ድረስ እያሳጠረ ይሰግዳለን። አስራ ዘጠኝ ቀን በኋላ ዑለማዎች ክላፍ አላቸው። ግን ሶሓቢይ ይዘግቦታል እብነ አባስ ይሄን ብሏል። የእሱን እንይዛለን። አስራ ዘጠኛ ነው። እሺ ገባችኋለን? ወአሌይኩም ሰላም ወረሕመቱላሂ ወበረካቱሁ። ኡስታዝ፣ እዚህ ጋ እህት የጠየቀችኝ ማለት ነው፣ ያው ስለሚመቻቸው እየተመቻቸው ለራሱ ማሳጠር ይቻላል ወይ ይሄ ጥያቄዋ። እምን ሆነውም እየተመጫጨው ይቻላል። ነብዩ አለይሂ ሰላቱ ወሰለም መካ ተቀምጠው ሰላም ሆነው እየኖሩ ነው እኮ ያሳጠሩት። ምንም ችግር የለውም። አሁን ለምሳሌ ከዛሬ ጀምሮ አንድ ቢል ማሳጠር ዛሬ ሙሉ ይሄ ሮክሳ እኮ ነው። ይሄ ሮክሷ ነው። አግራራው ነው። የፈለገ ሰው ያሳጠራል፣ የፈለገ ሰው ደግሞ ሞልቶ ይሰግዳል። ወአለይኩም ሰላም ወረመቱላህ ወበረካቱ ከዛ በዚህም ጉዳይ ብዙ ጊዜ ተጨቃጭቀ ነበረ። ስደት ነው የመጣሁት። ከዛ አሁን የሆነ ቤት ልትገዛ ነበረ። ከዛ በሱ ጉዳይ ሁሌ ከተጨቃጨቅ የመጣውኝ እዚህ ማለት ነው። ቤት በገዛ ነበረ እኔ ደግሞ አይደረግም እኔ አርቶ ምናምን ዱዐ የሚደረገውን እኔ አልፈለግም በት እያቸው አልወጣሁም። ይተሰርሰው አበላኝ ያንቺ እራስሽ ዱዐ አድርግልኝ ያንቺ ዱዐ ይበቃኛል። አልፋት ከዛ በቃ እኔ ልጅ አይደለችም፣ አላናግራትም፣ አላውቃትም ስሜን እንዳትጠራ ምናምን ብለው አሁን አታወራኝ ማለት ነው። በህቶች ነበር መጀመሪያ ያስጠየቀች ይህ እንደማለት ስለምሳት አላወራችኝም ነበረ። ገነሱ ይህን መስት በቃ በቃ አላውቃትም ልጅ አይደለችም እንዳታናግረኝ ብለ አታወራኝም በቃ ቤቱም ቆም አይገልጻም ተጋቶች ደግሞ አንቺ በውስጥሽ እምነትሽ ታላ ጋር ይሁንና አንቺ ከሷ ጋር ለመታረቅ ብለሽ እሺ ባያት አሉኝ። እኔ ዝም ብዬ እሺ ብላት ወንጀል አይሆንብኝም? ዱዓው ሽርክ ያለበት ከሆነ ሐራም ነው። ሽርክ ያለበት እንደሆነ ማለት ነው። ስለዚህ ሽርክ ያለበት ከሆነ አይቻልም። አይ ዝም ብሎ ደግሞ ደሃዎችና መሳኪኖችን ሰብስቦ ለማብላት ለመሰደግ ከሆነ ችግር የለውም። እንደዛ አይደለም። ጃት ምናምን ገዝተው ነው ከለርም ተመርጦ ነው የሚገዛው። የሽርክ ያለበት ነው።